ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ ማለት ነው። በነ ፊደል ከመጀመሪያ ጀምሬ እስከ መጨረሻ ቃላት መሰረትላችኋለሁ። እናንተ ደብተርና ስክርቶ በመያዝ አብራችሁ ከኔ ጋር በመጻፍና በማንበብ ትከታተላላችሁ ማለት ነው። መልካም ቆይታ ይሁንላችሁ። ወደ ቪዲዮ ገባሁ። ነ ውር ነውር ነውር ነውር ተረጋግቻ ነው ብላችኋለሁ። እናንተ አብራችሁ ተረጋግታችሁ ነገር እያነበባችሁ ትጽፋላችሁ ማለት ነው። ነ በረ ነበረ ነበረ ነ ገ ረ ነገረ ነገረ። በመጀመሪያ በመጀመሪያ ፊደሉ ነው። ነገረ ነ ብ ብ ር ነብር ነብር። ከዛ በሁለተኛው ፊደል ኑ ር ትኑር።

ሲኒ ኒ ኒ ማ ሲ ኒ ማ ሲ ኒማ ስ ስድስተኛዋ ፊደል ስ ስ አብራችሁ ትስፋላችሁ። ስ ኒ ኒ ሁለት ፊደል ብቻ ስኒ ስኒ የቡና መጠጫ ስኒ ማለት ነው። ከዚያ በአራተኛው ድምፅ ና ና ና ፍ ቆ ት ናፍቆት ና ዝ ዝ ሪ ት ናዝሬት

ዶ ስ ናርዶስ ናርዶስ ና ና ና ሙ ና ናሙና ናሙና። ከዚያ በኛው በአምስተኛው ድምፅ ኔ ሁኔታ ሁኔታ ሁኔታ ቅ ቅ ቅ ኔ ቅኒ ቂኒ ተረጋግታችሁ አብራችሁ ትጽፋላችሁ። ቅኒ

ያ ያ ያ ኔ ያኔ ያኔ ኔ ያኔ ትላላችሁ ማለት ነው። ተረጋግታችሁ ከኔ ጋር እየጻፋችሁ እያንበባችሁ ትከታተላላችሁ። በውስጥ መስመር መማር የምትፈልጉ ደግሞ እናስተምራለን። ሀይበሉን እዚህ ባስቀመጥላችሁ ስልክ በየሞ በቴሌግራም እናስተምራለን ማለት ነው። እናንተ በግል ማጥናት ከፈለጋችሁ ደውሉልን፣ እኛ እንመልሳለን ማለት ነው። እሺ እዚህ ቀጥዬ ደግሞ በስድስተኛው ፊደል ድምፅ አነብላችኋለሁ ማለት ነው። በስድስተኛው ፊደል አሁን በመጀመሪያው እስከ አምስተኛው ድረስ አንብባለን። አሁን ደግሞ በስድስተኛው እና በሰባተኛው ፊደል ነው የቀረን አይደል? በስድስተኛው ፊደል ን ንግግር ንግግር ልክ እንደኔ ነው የምታነቡት። ንግግር ጀማሪ የሆናችሁ ተማሪዎች፣ በቃ ልክ እንደኔ እየቆጠራችሁ ንግግር። የመጀመሪያው ንብረት ንብረት ንብረት ንብረት ንቅ ንቅ

ንፁ ንፁ ህ ህ ንፁህ ንፁህ። ከዛ በመጨረሻው ፊደል ማለት ነው። ኖ ብለን እየጀመርን እናነባለን። ኖ ኖ ኖ ህ ኖህ ኖህ። እሺ፣ ከዛ አሁንም ኖ ኖ ኖ ራ ኖ ራ ኖራ ራ ይባላል አይደል? ኖራ ኖራ ኖራ ማያያዣ ነገር ማለት ነው። እሺ ከዛ ኖ አሁንም ኖ ክ ኖክ ኖክ በሁለት በሁለት ፊደል ነው የሆነ እዚህ ላይ ኖክ፣ በመጨረሻው ፊደል በሁለት በሁለት ኖክ ኖክ